ተገኝተዋል ይታወቅበት ወደ ነበረው የውድድር ቦታው ትንሿ ስቴዲየም ከሁለት ዓመት በኋላ የተመለሰው ብሔራዊ የቦክስ ክለቦች ሻምፒዮና በደማቅ ሁኔታ መካሄድ ጀምሯል። በተለያዩ አህጉራዊና ዓለም አቀፍ የውድድር መድረኮች ኢትዮጵያን የሚወክሉ ቦክሰኞች ቢኖሩም በሀገር ውስጥ የውድድር ቁጥር ማነስ በውጪ ተሳትፏቸው ላይ ተጽዕኖ እያሳደረ ይገኛል። ተቀዛቅዞ የነበረው የክለቦች ቦክስ ሻምፒዮና በተሻለ የተወዳዳሪዎች ቁጥር መደረጉ ደግሞ ቦክሰኞች አቅምና እድገታቸውን ለመፈተሽ እንደሚጠቅማቸው ተናግረዋል። በጣም አሪፍ ውድድር ነው ያው እንደ ሌላ ጊዜ ሩቆም ሳይሄድ በቅርብ በመጀመሩ ደስ ይላል። እኛም እንደ ክልል መተን ተሳትፈናል። ያው በጣም ደስተኛ ነን። የውድድር እድል ታገኝበታል በሚገባ የሀገር ውስጥ ብቻ አይደለም የስፖንሰር ጨዋታዎች፣ እንደገና የኢንተርናሽናል ጨዋታዎችም አሉ። ሲቀጥል ደግሞ ሳይም ፕሮፌሽናልም ፕሮፌሽናል ውድድሮችን እድል የምታገኝበት ጥሩ እይታ ነው ብዬ አስባለሁ። በጣም ተቀዛቅሶ ነበር፣ እየጠፋም ነው፣ እስከዛ ደረጃ ደርሶ ነበር። አሁን ላይ በጣም ጥልቅ መሻሻል እና የውጭ እድልም ኢንተርናሽናል ጨዋታዎችም እየመጡ ስለሆን ብዙም ታዳጊዎች እያፈሩ ነው ማለት ነው። ትናንት የተጀመረው የቦክስ ክለቦች ሻምፒዮና ካለፉት ጊዜያት የተሻለ እንደሚሆን ጠብቃሉ ያሉት የኢትዮጵያ ቦክስ ፌዴሬሽን ምክትል ፕሬዚዳንት አብዱል ሰመድ መሐመድ ከጥቂት ጊዜ ወዲህ የኢትዮጵያውያን ቦክሰኞች ኢንተርናሽናል ተሳትፎ እያደገ መምጣቱን አንስተዋል። ተከታታይ ይህን አራት ዓመታት እጅግ በጣም ቁጥሩ ብዙ የሆነ ዓለም አቀፍ ውድድሮችን ተሳትፈናል። ለሀገራችንም በተሳተፍንባቸው ውድድሮች ሁሉ ማለት ይቻላል ሜዳሊያ አምጥተናል። ከአስታወስ፣ ከ15 ቀን በፊት ኢቭን ብሔራዊ ቡድናችን ከሀገር ውጭ ነበር። አሁን ደግሞ ከሳምንት በኋላ ብሔራዊ ቡድናችን ሀገራችንን ወክሎ ወደ ውጭ ሄዳል። ይሄ ማለት ተከታታይ የሆኑ ኢንተርናሽናል ውድድሮች እንሳተፋለን ማለት ነው። ባንዲራችንን፣ ሀገራችንን በዓለም አቀፍ ውድድሮችን ከፍ እያደረግን ተሳትፏችንን እያሳየ ነው ማለት ነው። በሀገር ውስጥ ያለውን የውድድር ቁጥርና አማራጭ ማነስ ያልደበቁት ምክትል ፕሬዚዳንቱ ይህንን ክፍተት ለመቅረፍ ብሔራዊ ፌዴሬሽኑ የተለያዩ ስራዎችን እያከናወነ እንደሚገኝ ጠቁመዋል። እንግዲህ እንደ ሀገር ትልቅ ውድድሮች በጣም ቁጥራቸው የበዙ ውድድሮችን ለማድረግ ይታሰባል። አንዳንድ የሚገድብህ ነገር ይኖራል። ከዛ ውጪ ብሔራዊ ፌዴሬሽን ኮንቲኒስሊ በየ15 ቀኑ በየወሩ የሚደረጉ ውድድሮች ከተለያዩ ተቋማቶች ጋር ለማድረግ እየሰራ ይገኛል። በተለይ ፋይት ናይት የሚባሉ ኤቭሪ ዊክ ኤቭሪ ቱ ዊክ የሚደረጉ ከተለያዩ ተቋማቶች ጋር ለማድረግ ዲሎች ዲል ላይ ነን ንግግር ላይ ነን እና ይህም ማለት የውድድሩን ቁጥር ለማስፋት ከሚታሰቡባቸው መንገዶች አንዱ ነው። ከኛም አልፎ ከስር ባሉ የክልል ፌዴሬሽኖች ላይ ውድድሮች እንዲበዙ የማድረግ ስራዎችን እየሰራን ያለ ነው። ሻምፒዮናው ኢትዮጵያን በተለያዩ ኢንተርናሽናል ውድድሮች ወክለው አሸናፊ የሆኑ ቦክሰኞች በወጡበት ትንሽ ስታዲየም መደረጉ የተለየ ተሞክሮ መሆኑን ከጣቢያችን ጋር ቆይታ ያደረጉ ተወዳዳሪዎች ነግረውናል። ከአዳራሽ የተለየ የሚሰጠን ጥቅም የተለየ አየር ነው። እዚ አሁን አለመድ ነው ማየሩ ና እሱ አሪፍ ነገር ነው እና ስትሬንግዝ ና ኢንዱራንስም ይኖረናል። ይህ ነገር አሪፍ ነው እና ቦክሱም እያደገ ይመጣል። አሁን ታዳጊዎችም ከዚህ እያዩ ስለሚያርጉ ውጪ ላይ መሆኑ አሪፍ ነው። እዚህ ቦታ ላይ መዘጋጀቱ ደጋፊ የተወሰነ አይደለም። በሚገባ የሚፈልግ ሰው መጥቶ በደንብ ይደግፋል፣ ይከተልሃል። እንደገና ብዙ ማህበረሰቦች ከቦክስ ስፖርት ውጭ ያሉ ሰዎች እግር ኳስ፣ ሳይክል፣ ብዙዎቹ እዚህ ታድሞ የቦክሱን ምንነት እንዲረዱ ያደርጋል ብዬ አስባለሁ። ከ13 ክለቦች የተውጣጡ በርካታ ቦክሰኞች የሚሳተፉበትና ከጥቂት ቀናት በኋላ ዱባይ ላይ በሚካሄደው የዓለም ሻምፒዮና ኢትዮጵያን የሚወክሉ ቦክሰኞች የሚመረጡበት የ2018 ብሔራዊ የቦክስ ክለቦች ሻምፒዮና በመጪው እሁድ ፍጻሜውን እንደሚያገኝ ይጠበቃል።